እኔ በእንግሊዝኛ እንፈታተሽ አልኩሽኮ። የኔ አባት ኢትዮጵያን ኤርላይንስ ነው የሚሰራው። እናትሽ እንግሊዝኛ ይችላሉ። አየር መንገድ አሜሪካን አገር አሻ ምንድን ነው ስራሽ? እኔም አንችም ሰርተ ነው አልኮ ስራው ደጅ ሌሊቱ ሙሉ ስትቀጣቀጪ ተበላሽ አልኩሽ እኮ ጨረሽ፣ እየዞርሽ በየቤቱ እኔ ብልጧ ተቀብዬ ነው የተኛሁት። ኦሮሞነሽ ኦሮሞነሽ አለሽ። ኦሮሞነት ያሳፍራል እንዴ? የእኔ ፍቅሮች ኢትዮጵያውያን፣ ኤርትራውያን እዚህ ውስጥ ያላችሁ ሁላችሁ አምስት ሺህ ሰዎች አላችሁ እኔ ኦሮሞ ብሆን ትጠሉኛላችሁ እንዴ? ፎሎታ ነሱብኛ አላችሁ ሌት ነው። ኦሮሞ ብሆን ትጠሉኛላችሁ ወይ? ተናገሩ። ኦሮሞ ብሆን እኔ ትጠሉኛ አላችሁ ወይ? ንገሩኝ ፍቅሮች። ኦሮሞነት ያሳፍራል ወይ? ኢትዮጵያውያን፣ ኤርትራውያን ንገሩኝ። ኦሮሞ ብሆን ኦሮሞነት ያሳፍራል ወይ? እንደው ትጠሉኛላችሁ ወይ? ጉቺ ኦሮሞ ነች አንፈልጋትም ትሉኛላችሁ ወይ? ቴንኪ ዩ ፍቅሮች። ባይ ዘ ዌይ ማንነትሽን የምታፍሪበት አንቺ እንጂ እኔ አይደለሁም። ማንነትሽን የምታፍሪበት የደም ደም አለኝ ብዬ ስማቸው ካፌ ላይ ጠፍተው አያውቅም። ኤርትራውያኖች የደም ደም አለኝ ብዬ ስመርቅ እንኳን ኢትዮጵያውያን ኤርትራውያን ነመላቸው። እኮ የኔ ወርቆች፣ የኔ ወርቆች። አንቺ ዲስኤብል ነው ብለሽ ያልሽ ልጅ፣ ኦቲስቲክ ነው ያልሽ ልጅ ስላለበት ስማቸው ካፌ ጠፍቶ አያውቅም። መኪና ገዝተውልኝ ብር ልከውልኝ ቤት ሰርተውልኝ እኮ አይደለም አይደለም፣ ግን አከብራቸዋለሁ፣ እወዳቸዋለሁ። ክብርን፣ ፍቅርን፣ መቆምን፣ ከጎን መሆንን አይቻለም። ትላንት አንቺ አውጥተሽ ፎቶ ለጥፈሽ አስለጥፈሽ ነው የሰደብሽው። እሱም ኤርትራዊ እኮ ነው እሱም ኤርትራዊ ነው። አክባሪሽ ነበር። እንኳን አንቺ ድፍን ቲክታክ ላይ ራስ ሳሙኤልን የማያውቀው የለም። ሰው አክባሪ ነው። ዛሬ በህይወት የለም። ቆሞ ለራሱ መከላከል አይችልም። በህይወት ኖሮ ከራሱ አልፎ ለአንቺ መልስ አትስጧት እባካችሁ እያለ በየስልካችን እየደወለ ለኔ ብላችሁ እያለ የሚጠይቀንን የልጆችሽን አባት ቁጭ አድርገሽ ቆሞ እንኳን ለኔ ለራሱ መናገር የማይችለውን ሳሚን አውጥተሽ ለጠፍሽው፣ መድኃኔዓለም ይቅር አይበልሽ። በሳሚ ባላዶር መድኃኔዓለም ይቅር አይበልሽ። እኔ በልጆችሽ አልረግምሽም፣ መድኃኔዓለም ይቅር አይበልሽ። ሳሚን ያን ጫዋ አንደ በተረቱ እኮ ነው ታቂዋለሽ። ካፉ ክፉ እኮ አይወጣ። ንግስቴ እንዳለኝ እኮ ነው ሳሚ የሄደው። የኔ ንግስት እንዳለ ማንን አምጥተሽ ነው እኔን መታሽን? ማጥቂ ሮሃ ማና መጣታለሁ። ኤክሱ እኮ ነች ይዘሻት ነህ እንደመጣች እንዳመጣጡ አብራችሁ ከአንቺ ጋር እጅናጃያ ይዤ አብርሸኛችኋለሁ። ፍቅር እንጂ እኔ ምን የሚያሸንፈ ይመስሉሽ ነው። ኦሮሞ ነች እያልሽ አስተጋባሽ፣ ኦሮሞነትን ትጠየፊያለሽ? ትጠየፈሽ እንዴ አልገባኝም። ብሆን ምንድን ነው ችግሩ? እኔ ላንቺ ፕሮቭ ላደርግ አይደለም የመጣሁት፣ አማራ ነኝ አይደለሁም ብዬ። ስብዕና ይናገር፣ ስብዕና ይናገር፣ ማንነትን ስብዕና ይናገር፣ እኔ አልናገር ለምን ከነ ኡኙ ጋር ኡኙ ጋር ያገር አልመጣም? ህዝብ ወዶኛል ወዶኛል። ለምን ኡጋዱ ጉዋዊ አልሆንም? ያለሆነ ወደውኛል ወደውኛል። ምንድነው ችግሩ? የጀመርሽውን ቤት እንድትጨርሽ ቤቴን ሰርቼ ጨርሼ አከራይቻለሁ። የት ነሽ አንቺ ሴትዮ? አየሽ፣ በቲክታክ ብቻ አይደለም በልብም በስልክም እኮ ተራርቀናል። የጀመርሽውን ቤት እንድትጨርሽ ስለሚያስፈልጉሽ ሊሻገራቻለሁ ሌላ ሌላ መሬት ገዝቻለሁ። ሌላ ሌላ ፕላኔት ላይ ነኝ። አንቺ እዛው አጓሪ ኮች አለሽ። ሳሚን መለጠፍሽ ስብር አድርጎኝ እያለቀስኩኝ፣ ደካማ ጎኔ ነው ብለሽ አስበሽ ነው። አላዶርን ዲሴቢሊቲ ያለበት በዳይፐር ነው እንትን ነው ናው ዩ አርተል ይ አዘሉዘር ህዝብም አህዛብን ፈረደብሽ። የኔ ልጅ አላዲን አለማፈርሽ። የልጆች እናት ሆነሽ እንደ ኃጢአት እንደ ወንጀል ቆጥረሹ ዲስብሊቲ ያለበት ኦቲስቲክ ነው አለማፈርሽ። ቢኖርበትም እኮ ኃጢአት አይደለም። በኔ በደል በእኔ ኃጢአት እኮ አይደለም። እግዚአብሔር እንደዚህ አይነት ልጅ ከሰጠሽ ያምንሻል ማለት ነው። እኔ ልምከርሽ፣ ላስረዳሽ፣ እግዚአብሔር ለሚያምነው ነው የሚሰጠው፣ መልካም ልብ ላለው፣ ለሚችል ይሄ ለአንቺ የኔ ስጦታዬ ነው ብሎ ሲሰጥሽ ስለተማመነብሽ ነው የሚሰጥሽ። ያን ነገር አምኖብኝ ከሰጠኝ ይሁንልኛ እራበኝ ብሏችኋል፣ አላዶርም ጠማኝ ብሏቸው አላላዶር። ስጭኝ ብሎሽ አላላዶር። ጎሎበታል በታል ልጅ ብዬሻለሁ። ልጆቼ ልጆቼ ልጆቼ ሁሌ ስለምትይ በጣም ጎበዝ፣ ጠንካራ ለልጆችሽ ሟች እናት መስል ነበር እስከ ትናንትና ዋቀን ድረስ። አሁን ግን ለኔ አይደለሽም የ19ዓመት ልጅ አላት። እኛ ስታስተጋቢ ነበር አለኝ አለኝ የ27 ዓመት ልጅ አለኝ አለኝ እና ምን ይሁን ይቀርብኛል ብዬ የምፈራው ቦይፍሬንድ ያለ ይመስሎች ነው አለኝ። ሃያ ሰባት አመት ልጅ። እሺ፣ ይቀርብኛል ብዬ የምፈራው ቦይፍሬንድ ወይስ ይፈታኛል ብዬ የምፈራው ባል ያለ ይመስሎች ነው። ሶ ዋት። እና ምን ይሁን እና ምን ይሁን ስላለኝ ምን ይጠበስ? ልጄም ወንድሜም ጓደኛ ይሁን እግዚአብሔር ያሳድግልኝ። ያ አለኝ። ደብቄያችሁ ነበር። ይቅርበሉኝ ፍቅሮቼ፣ ይቅርበሉኝ መሹፌን እንዳታጎሉብኝ። አሁን እንደውም በደንብ ሰፖርት አድርጉኝ። አውቃችኋል። ሁለት ልጆች ነኝ፣ ሁለት ወንድ ልጆች ነኝ ያሉኝ። በደንብ ሰፖርት አድርጉኝ። የቤቴ ኪራይ እንዳይጎልብኝ፣ ልጆቼ እንዳይራቡ። ሁለት ናቸው። በዛ ላይ ሰምታችኋል። አላዶር ዲሰብሊቲ ያለበት ተብሏል። የዳይፐር ይቸገረኛል፣ ቆሞ መሄድ አይችልም ተብሏል። ይህን የሰማችሁ ልታግዙኝ፣ ሰፖርት ልታደርጉኝ እኮ ነው የሚገባው። አያሳዝንም? እስከ ዛሬ እንደው ምን ይችይ ሳልነግራችሁ ደብቄ በመኖሬ ልታከብሩኝ አይገባ። ሚስጥር አደባባይ ላይ ወጣብኝ። የደበኩት አደባባይ ወጣብኝ። አላሳዝናችሁም ፍቅሮቼ አለኝ የ27 2 አመት ልጅ አለኝ። ወንድ ልጅ እና ምን ይሁን የተዘጋጀው የሰርጌ ቀን ይቀን ተበላሸ። በቃ በላሸሹ። ሊያገባኝ የነበረው ሰው ይቀራ ምን ተፈጠረ? አንቺ ይህን ስለተናገርሽ ምን ተፈጠረ? ወንድሞችሽን አመጣለሁ እንትንሽን አመጣለሁ። የሳሚ ፎቶ ኩል እልት ጋር እኔ አመጣሁት፣ ማንም አያመጣው ካርቶን አፍ። ይህ ጥፍጥፍጥፍ ያለ ካርቶን ነው እኔ አፍሽ የሚመስለኝ፣ አንቺ ዘንቢል አፍ እና ያመጣሽው እንደሆነ ምን ይሁን

ጀግና ነኝ። አንዳቸው አንዳቸው እንደኔ አላስጮቡሽም። የኋላ ታሪክ እሺ፣ ምን ዘመን ብሏል አረብ ምን ዘመን፣ እንደኔ አስጓራሽ የለም። እምደፍርሽ አልመሰለሽም ማለት እምገጥምሽ አልመሰለሽ። እስከ ዛሬ ስሰድባን ነበር ለበት ከብት መሀይ እንጉልፋቶ ፋጉሎ ወታቦ ወታ አቡ በአደባባይ ስትሰድብኝ እንደነበር ተናግርሽ አይደለ? በአደባባይ አስተፋውሽን ጭንብልሽን ወድ ቅድድ ያደረግኩት ከቤት ታጊም በኋላ የነበረውን ጭንብልሽ ቀድጄ ትግስትሽን አስጨርሽሽ ንቀቴን አሳይቼሽ ክርፋታ ጎ ያለኝ ቤተሰብ የለኝም ጎዳ እየተባልሽ አንቺ በአንቺ ቤት አታመጡም ስላልኩ እኔ አመጣው ብለሽ ልታሸማቀቅ ላዳመጠሽ አልችልም። ያንቺን ቆመሽ እየደነሽን እንዲህ ብሎ ወጥቶ አልተሸማቀቅሽም። አይንሽን በጨዋጥበሽ አንደርዌር ነው ምናምን፣ ጀምስ ቦንድ ነው፣ ማይክል ጃክሰን ነው ብለሽን እኮን የመጣሽው። እሱንም እኛ አምነን ተቀብለንሻል። በእውነቱ ስናየው ደንግጠናል፣ ግን እሱንም አምነን ተቀብለንሻል። ማነሽ? አንቺ ነኝ ለነኝ የምትሆን የመጨረሻ ልንገርሽ። በክት መሆንሽ ላይ ያረጋገጥኩበት ማታ ማስመትቼ ልንገርሽ። በክትነትሽ እኔ አንቺም ሰርተን ያገኘነውን ነውን ያመጣ ነው እና ቀለም በርግጥ አንቺ ሰርተሽ በትነሽዋል። ሌሊቱ ሙሉ ከፈጦ ከፋጦማ ቤት ከዲጃ ቤት እየዞርሽ በትነሽዋል፣ ተበልተሽዋል። እኔ ግን ማንም አያቀኝም እንዳንቺ በየቤቱ እየዞርኩ ስቅ ስቅ የቁሻሻነት ሽን ጥግ ልንገርሽ። ኦሮሞ ሆነች ብለሻል። ማረጋገጫ ማላመጣም እዚህ ጋር ነው። መጥቺ አይደለሁ ምናምን አይደለም ብሁን እደብራችኋለሁ ወይ አልኳቸው። ኢትዮጵያውያን ኤርትራውያን በአንድ ድምጽ እንወድሻለን። የሚቀንስብኝ እኮ ነገር የለም። ሰፊ ማህበረሰብ ነው የኦሮሞ ማህበረሰብ ባይዘዊ ድሬዳዋ ተወልደሽ ስታድጊ፣ የሁሉም አለብን እንደ እንትን ነው የምነግርሽ፣ እንደ መጨመሪያ ነው የምነግርሽ። ሁሉም አለብን ከሁሉም ጋር ነው አብረን ያደግ ነው። እንዳንቺ እንትን ካልተወለዳችሁ እንትን አደላችሁም አንልን እያልሽ እየመጣሽ እንትን ካልተወለዳችሁ እንትን አደላችሁም እንትን ካላደጋችሁ እንትን አደላችሁም እንዲህ እንዲህ እንዲህ እያልሽ እየመጣሽ ድልብ ፋራ፣ አራት በአራት ፋራ አንልም ጠየኳቸው እንወድሻለን አሉ ኡኑጋ ኡኑጌ ከሚባል ሀገር ለምን አልመጣም ለምን ኡጋዱ ጓው ያልሁን የኔ እናት ሄደና አላልሽ እኮ ምን አምጥተሽ ማንን ልታሸማቀቂ እምታውቂያቸውን ጎረምሶች ሁሉ ሰብስበሽ ጠርተሽ ምትውበት ባያቸው ይለጥልጡበት የኔን አመጣለሁ እያልሻፈሽን የምትከፍቹ የላኩለት ሰው ካለ ነው አይደል? የምታመጪው፣ የላኩለት ወንድ ካለ አልጋ ላይ አልጋ ላይ እንኳን ወንድ ሲያደርግሽ ምን አይነት ድምፅ እንደምታወጪ ሳይቀር ላይቭ ላይ ሰምተናል? እኛ እኮ አሁን አንቺ ግንኙነት ስታረጊ እንዴት አይነት ድምፅ እንዳለሽ ሁሉ እኮ እኛ እናቃለን። እኛ እናቃለን። እንዴት አይነት ድምፅ እንደምታሰሚ ስታደርጊ ምን እንደምትይ እናቃለን። ድምፅ አወጣትሽን ቶኑን ሁላ እናውቀዋለን። ድምፅ አወጣጠሽ ቶኑን ሁላ አለን። በእውነት በእውነት ብላለች እ በእውነት እናውቀዋለን። በእውነት እንትና ሄለን ቢ እንደዚህ ብላ ልጁ ቲክቶክ ላይ ያለን ለምን አታመጭው? እኮ፣ ቲክቶክ ነው ያለ። ለምን አተመጫ ሂጂ እና ፈልጌክ ነው። እባክህ አንዴ ቅረብልኝ በይው። የኔ የሆነ ወንድ እኮ አንቺ ጋ መቶም ሆነ ደውሎ እባክሽ ያለሽ የለም ባሌን ሰደበች ለምትይው ነገር ባልሽ አንድ ሰዓት ደግሞ አንድ ሰዓት ከምናምን ደቂቃ ቁጥሩ ልኮልኝ ባክሻው አውሪኝ ብሎ ተድዋውለን አውርተናል። ስለ ወንድ ልጅ አምላክ ወንድሞች አሉሽ ነው ያለኝ። ስለ ወንድ ልጅ አምላክ ለኔ ብለሽ አንቺ ያላከበርሽው የልጆችሽን አባት እኔ አክብሬው ይሄን ያህል ጊዜ ዝም ብያለሁ። አንቺ ያላከበርሽው እግዚአብሔር ምስክሬ ነው። ጋይስ እሱ እንደዛ ያለኝ ቀን በዚህ ሀገር ጠዋት፣ እሱ እንደዛ ብሎኝ በዚህ ሀገር ለሊት፣ እሱ አሰሰደበኝ ነበር። አክብሯት እኮ ነው የደወለላት። አክብሮኝ ስለመጣ አክብሬ ነው እስከዛሬ አልተናገርኩሽ። ላዳምጣቸው አልችልም። ባይዘው እኔ አክብሬው አንቺ ያላከበርሽ አክብሬው አልተናገርኩሽ። ወጥታ እንደዚህ ትላለች። ሊያስቆመሽ ስላልቻለን ይናኩት እሱ የሚችለው እኛን ብቻ ተው ማለት ነው። አንቺም ማስቆም አይችልም። እኛ ደግሞ ወንድንም ወንድምንም ስለምናከብር ዝም ማለት ነው። አልተናገርም ወንድንም ወንድምንም ወንድም ማታከብሪም፣ ወንድምም አታከብሪም ብታከብረ ትናገር ልጄን እንዲህ ብለሻል በዚህ ገብቶ በዚህ ወቶ እያልኩ አልንዘባዘብ። ምን ይላንች? በጣም ነው ያስተጋባሽው ስለ ኦሮሞነቴ፣ ኦሮሞነቴን በጣም ነው የዘመርሽልን። በቃ አማራነትን በክብር ወሰድኩት። አንቺን ምንሽ እነካሽ? አማራነትን በቃ በክብር ወሰድኩት፣ ወደድኩት። ልትኮሪ እኮ ነው የሚገባው። አማራ ነኝ ትይ የለህ አንቺ ወራዳ። ለአማራ ሕዝብ በድምፁ የታገለውን ባንቺ በቁሻሻዋ ባንቺ በልጋጋሞ ባንቺ ባንቺ አፍ ዳኝ ንጠራሹ ለአማራ ሕዝብ በድምፁ ለታገለው ስለ አማራ ሕዝብ ሰው ሀገር የተንከራተተው ባንቺ በቁሻሻው አፍ ስሙ ተጠራ። እኔ ደግሜ ስሙን እዚህ ጋር መጥቃት አልፈልግም። ይሄ ቦታው አይደለም ለሱ እስከ ተላክሽበት ቦታ አውቃለሁ። እስከ ላኩሽ ሰዎች እኔ አውቃለሁ። እቺን ቃል ወተሽ እንድትናገር እስካደረጉሽ እኔ ጋር ነበሩ። አንድ ሰሞን ለእኔ ይሰግዱ ነበር፣ እየጸለዩልኝ ነበር። ክፉ እንዳይነካኝ በደምብ ሲጸልዩልኝ ነበር። ዛሬ ለምን አይነው ራሴን አጠፋለሁ ላይ ነው። አማራን እቺ አልኩላት። ወንጀልን የሰራኸው ሞት አቀራኒ ነው። ለምኝክ ዋሽተክልኝ ከሆነ የአማራን ህዝብ እንደ ህዝብ ሸውድኸው ነው። ያሳፍራል። ጠላትን ባንዳም ቢሆን እንዲያስገባክ ማለት ነው። ተለምነ አማራነች ብለክ ወተክ ቤተሰብ እንደምታውቅ ወተ ከመሰቀርክ ህዝብን እንደ ህዝብ አስበላክ ማለት ነው። ያሳፍራል፣ ያሳፍራል። ከባድ ክህደት ነው የፈጸምከው ብሎኛል ብላ ወጥታ የተናገረችው ያወራህላት ሴት ነች። እኔ አይደለሁም። የእውነት ሌላም ሰው ካለ ታስገባለህ ማለት ነው። ሌላም ችግር የሚፈጥር ካለ ታስገባለህ ማለት ነው። ከተለመንክ አማራነትም በመለመን አይደለም። ምን ያገኘሁት በደም ምን ያገኘሁት ከአማራም አማራ የአማራነት ከመነሻው እኮ ነኝ እኔ። አንተም ጠንቅቀህ ታውቀዋለህ ኬት ወዴት እንደሆነ፣ አንተም ጠንቅቀህ አስረግጠህ በደንብ ታውቀዋለህ። በኩራት ወጠክ መስክርህልኛል አባቷ ቤተ አማራ እናቷ ሸዋ ናቸው ብለክ ይስ ዳኛን ከፍ ዝቅ አድርገሽ ልትናገር ይፈለግሽ ለጆከር የምትሰጠው አንበሳ ለምን አሳሰበሽ አንቺ ኬትም ላምጠው? ኬትም ኬትም ላምጣው ለጆከር የምትሰጠውን አንበሳ ለምን ተናደድሽ ለምን ከፋሽ አንቺን አንቺን እኮ እኔ ልታረቅሽ መስሎሽ አምስት ስትተሽኛል። እኔ ግን እኔ ግን ክፉ ነኝ። እኔ ግን ለምን ከፋሽ?